በዛሬው ቪዲዮአችን ወይም ትምህርታችን ደግሞ የምንመማረው እንግሊዘኛ ለጀማሪዎች ቃላት ምስረታ ነው የሚሆነው። እንግዲህ በተከታታይ እየሰራንላችሁ ያለ ለጀማሪዎች የሚሆን እንግሊዘኛ ቃል እንዴት እንደምንመሰረት እንዴት በቀላሉ ማንበብና መጻፍ እንደምንችል ነው እየተመማርንን ያለ ነው። እንግዲህ እንደምታውቁት አማርኛን በደንብ ከቻልንን እንግሊዘኛ በጣም ቀላል ነው። በጣም ነገር ግን ቀላል የሚሆነው እንዴት ነው? የት ጀምረን ወደ የት መሄድ እንዳለብን ስናውቅ። እንዴትስ ነው በተለይ ለእንግሊዘኛ ጀማሪ ከሆነን እንዴት ነው ማንበብ መጻፍ የምንችለው፣ እንዴት ብናነብ ነው የሚለውን ነገር በደንብ ካወቅነን እንግሊዘኛ በጣም ቀላል ነው። ግን አብዛኛዎቻችን ብንማር ሊገባና አይችልም ከባድ ነው ብለን አእምሯችን ብዙዎቻችን ያሳመነዋለን። ነገር ግን እመኑኝ አማርኛን በደንብ ከቻላችሁ በእርግጠኛነት እንግሊዘኛ ከአማርኛ በጣም ይቀላል ማለት ነው። ሰው ሁላችሁም አእምሯችሁን ክፍት አድርጋችሁ ሁሌም ፕራክቲስ ማድረግ መለማመድ ከቻላችሁ እርግጠኛ ነኝ በአጭር ቀን ውስጥ እንግሊዘኛን አቀላጥፋችሁ ማንበብ መጻፍ ትችላላችሁ። ወደ ዛሬው ትምህርታችን ስንሄድ እንደነገርኋችሁ ዛሬ የምንመማረው ምንድን ነው? እንግሊዘኛ ለጀማሪዎች ቃላት ምስረታን የሚሆነው ማለት ነው። ሰው እነዚህ የምታዩቸውን የተለያዩ የእንግሊዝኛ ወርዶች ወይም ደግሞ ቃሎች እንዴት በቀላሉ ማንበብ እንደምንችል እና እንዲሁም ደግሞ ያለምንም ስፕሊንግ ችግር እንዴት በቀላሉ መጻፍ እንደምንችል እያንዳንዱን እናያለን ማለት ነው። አብራችሁ ሆነው። ኦኬ፣ ወደ መጀመሪያው ስንሄድ እንግዲህ አሁን ከዚህ ጋር የምታዩት የእንግሊዝኛ ቃል እንዴት በቀላሉ እናነባዋለን የሚለውን ነገር ስናይ እያንዳንዳቸውን ፊደሎች ምን ማለት ነው? ድምፃቸውን መለየት ነው ማለት ነው። መለየት ምን ማለት ነው? ተነባቢ ድምፆች ከአናባቢ ድምፆች ጋር በጋራ ሲመጡ እንዴት ይነበባሉ የሚለውን ነገር እያንዳንዳቸውን ካወቅነን ከዛ በኋላ አገጣጥመን በአንድ ላይ ማንበብ ይሆናል ማለት ነው። ኦኬ እንጀመር። አሁን ከዚህ ጋር እንደምታዩት የመጀመሪያዋ የእንግሊዘኛ አልፋቤት ማን ነች? ኤም ነች። ኤም ኦኬ። ሁለተኛዋ ደግሞ ኦ ነች። ኦኬ። የመጀመሪያዋ የእንግሊዘኛ አልፋቤት ተነባቢ ስትሆን ሁለተኛዋ ደግሞ አናባቢ እንላታለን። አናባቢ። ኦኬ። ሶ ኤም ኦ በአንድ ላይ እንደምን ይነበባል ብለናል? በተደጋጋሚ አይተናዋል። እንደምን ይነበባል ብለናል? እስኪ ሞክሩት። እንደ ሞ እናነባዋለን። እንደ ሞ? ኦኬ ሞ ብለን እንጽፋለን። እሺ ከዛ ቀጣይ ቪኢ ቪኢ ቪኢ ደግሞ እንደምን ይነበባል? አሁን ከዚህ ጋር ቪ ምንድን ነች? ታነባቢ ነች። ኢ ደግሞ አናባቢ ነች። ሶ በአንድ ላይ ቪ እና ኢ እንደምን ይነበባሉ? እንደ ቭ እናነበዋለን። እንደ ቭ ኦኬ የመጨረሻዋ እንደምታዩት ዲ ነች። ዲ እንደምን ትነበባለች? እንደ ድ እናነባታለን። እንደ ድ። ኦኬ ኤምኦ እንደ ሞ ከተነበበ፣ ቪኢ ደግሞ እንደ ቭ፣ እንዲሁም የመጨረሻዋ ዲ ዲ እንደ ድ ከተነበበች፣ በአንድ ላይ አገጣጥሞ ስናነበው ምን ይሆናል? ሞ ቭ ድ ሞቭድ ሞቭድ ብለን በቀላሉ ማንበብ እንችላለን ማለት ነው። በአማርኛው ምን ማለት ነው ስንል ሞቭድ ማለት እንቅስቃሴ ማለት ነው። እንቅስቃሴ ወይም ደግሞ መንቀሳቀስ እንደማለት ነው። እሺ፣ የአንደኛውን በዚህ ካየን ወደ ሁለተኛው ስንሄድ ሁለተኛው ደግሞ እንደምታዩት የመጀመሪያው የእንግሊዝኛ አልፋቤት ዲ ነች። ሁለተኛዋ ደግሞ ኤ ነች። ሶ የመጀመሪያዋ ተነባቢ ስትሆን ሁለተኛዋ ደግሞ ምንድን ነች? አናባቢ ነች። ሶ ዲና ኤ በአንድ ላይ እንደምን ይነበባሉ? እንደ ዳ እናነባቸዋለን፣ እንደ ዳ። ኦኬ፣ ከዚህ ጋር ደግሞ ማነች? ኤን ነች። ኦኬ፣ አሁን ከዚህ ጋር የኤንን ድምፅ ብቻ ነው አንብቤ ማለፍ ለምን? ኤንም ተነባቢ ነች። ከኤን ቀጥል ያለችዋ ጂ ጂም ተነባቢ ነች። ሶ ሁለት ተነባቢዎች በተከታታይ ስለመጡ የመጀመሪያዋን የእንግሊዘኛ አልፋቤት ብቻ ነው አንብቤ ማልፍ ማለት ነው። እንጂ ልክ መጀመሪያ ላይ ዲኤ እንደምን ይነበባል እንዳልሁት ከዚህ ላይም ኤንጂ እንደምን ይነበባል ብዬ መናገር አልችልም። ምክንያቱም ሁለት ተነባቢዎች በተከታታይ ስለመጡ ማለት ነው። ሶ ኤን እንደምን ትነበባለች? እንደን ትነበባለች። እንደን። ኦኬ ከዚህ ጋር ግን የመጀመሪያዋ ጅ ነች፣ ሁለተኛዋ ደግሞ ኢ ነች። ሶ ታነባቢ አነባቢ አናባቢ በተከታታይ መጧል። ስለዚህ ስለዚህ እንግዲህ ጅ ታነባቢ ነች፣ ኢ ደግሞ አናባቢ ነች። ሶ ጂ ኢ በአንድ ላይ እንደምን ይነበባል? እንደ ጅ ይነበባል። እንደ ጅ ኦኬ። የመጨረሻዋ እንደምታዩት ማን ነች? አር ነች። አር አር እንደምን ትነበባለች? እንደ ር እናነባታለን። ኦኬ በአንድ ላይ ስናነበብ ምን ይሆናል? ዳንጀር ር፣ ዳንጀር፣ ዳንጀር ተብሎ ይነበባል ማለት ነው። ከዚህ ላይም ዳንጀር ይላል። በተመሳሳይ ምን ማለት ነው ስንል፣ ዳንጀር ማለት አዳገኛ እንደማለት ነው። አዳገኛ ወይም ደግሞ ዳንጀር ስንል አደጋ እንደማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ይህን የሚታየን የእንግሊዘኛ ወርድ እንዴት እናነባዋለን የሚለውን ስናይ የመጀመሪዋ እንደምታየዋት ኤም ነች፣ ኤም ሁለተኛዋ ኤ ነች ኤ። ኦኬ የመጀመሪያዋ ታነባቢ ስትሆን ሁለተኛዋ ደግሞ አናባቢ ነች። ሶ ኤም ኤ በአንድ ላይ እንደምን እናነበው? እንደማ እናነባዋለን። እንደማ ኦኬ ኤምኤ እንደማ ከተነበበ አር ለብቻዋ ደግሞ እንደ ር እናነባታለን። እንደ ር። ለምን አር እና ኬ ሁለቶችም ተነባቢ ወይም ኮንሶናንት ስለሆኑ አርን ብቻ ነው እዚ ጋ ድምጿን ድምፅን አንብቢ ሄደው ማለት ነው። ኦኬ። ቀጣይ ደግሞ የመጀመሪያዋ ኬ ስትሆን ከኬ ቀጥላ ኢ አለች። ሶ ኬ ተነባቢ ነች። ኢ አናባቢ ነች። ሶ አናባቢ እና ተነባቢ በተከታታይ ከመጣ እንዴት ነው አንብቤው ማለፍ? አናባቢ ከተነባቢ ጋር ከመጣ በጋራ እንዴት እንደሚነበብ ነው አንብቤው ማለፍ። ሶ ኬ ኢ እንደምን ይነበባል? እንደ ኬ እንደ ኬ። መልካም። የመጨረሻዋ ቲ ነች። ቲ ደግሞ እንደምን ትነበባለች? እንደ ት ትነበባለች። በአንድ ላይ ስናነበው ማ ር ኬ ማርኬት ማርኬት ማርኬት ተብሎ ይነበባል። ምን ማለት ነው? ገበያ ማለት ነው። በአማርኛው ገበያ። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤንኤ እንደምን ይነበባል? ምክንያቱም ኤን ታነባቢ ነች፣ ኤ ደግሞ አናባቢ ነች። ሰው ኤንኤን በጋራ ና ብለን እናነባዋለን። ና ኦኬ፣ እንደገን ቲዩን ደግሞ እንደምን እናነበው? እንደ ቹ እናነበዋለን። እንደ ቹ። ኦኬ። አርኤ እንደ ራ ይነበባል። እንደ ራ። የመጨረሻዋ ኤል ደግሞ እንደ ል። በአንድ ላይ ስናነበው ና ቹ ራ ል፣ ናቹራል። ናቹራል ብዬ አነባዋለሁ ማለት ነው። ናቹራል ማለት በአማርኛ ማለት ነው፣ ተፈጥሮ ማለት ነው። ተፈጥሮ መልካም ወደዚህኛው እንሄድ። ወደዚህ ስንሄድ የመጀመሪያዋ እንደምታዩት ኤም ነች። ሁለተኛዋ ደግሞ ዩው ነች። ሶ ኤም እና ዩው ወይም ደግሞ ኤም ዩው በአንድ ላይ እንደምናነበው እንደሙ እናነበዋለን። እንደሙ። ኦኬ። ቀጣዩ ማን ኤስ ነች። ከኤስ ቀጥላ አይ አይ። ኦኬ። ኤስ አይ እንደምን ይነበባል? እንደዚህ ይነበባል። እንደዚህ ኦኬ። የመጨረሻዋ ሲ ነች። ሲ እንደምን ትነበባለች? እንደ ክ። በአንድ ላይ አገጣጥመን ስናነበው ሙዚ ክ፣ ሙዚክ፣ ሙዚክ ተብሎ ይነበባል። በአማርኛው ሙዚቃ ማለት ነው። ሙዚቃ። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤፍ እንደምን ትነበባለች እንደ ፍ ትነበባለች አሁን ከዚህ ጋር ኤፍም ብቻ ለምን ወሰድኋት የመጀመሪያዋም ተነባቢ ነች ሁለተኛው አርም ተነባቢ ነች ሶ ኤፍም ብቻ ነው ማነብ ማለት ነው ሶ ኤፍ እንደ ፍ አር አይ ደግሞ እንደ ሪ እንደገና እንደ እንደ ሪ ትነበባለች ኦኬ ኢ አትነበብም ለምን በተከታታይ ትምህርታችን በባለፈው ቪዲዮችን ትምህርታችን እንደነገርኋችሁ ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ ሲመጡ የመጀመሪያው ቫውል ስትነበብ ወይም ደግሞ የመጀመሪያው አናባቢ ስትነበብ ሁለተኛው ቫውል ወይም ደግሞ አናባቢ ምን አትልም? ብያቸዋለሁ፣ አትነበብም። ሶ ኢን አልፍና፣ ወደ ማን እንሄዳለሁ? ወደ ኤን ማለት ነው። ወደ ኤን ሶ ዲ በአንድ ላይ እንደ ድ ነው የምናነባቸው። እንደ አንድ ድምፅ ማለት ነው። እንደ አንድ ድምፅ ኦኬ። ሶ እስኪ በአንድ ላይ አሁን እናነበው፣ ፍ ሬ ን ድ ፍሬንድ። ፍሬንድ ተብሎ ይነበባል። አሁን ከዚህ ጋር ይህን ምን አላልኋትም፣ አላነበብኋትም። በውስጥ አዋቂነት አለች፣ ነገር ግን ድምፅ አውጥቼ ምን አላልኩም፣ አላነበብኋትም ማለት ነው። ኦኬ ፍሬንድ ማለት በአማርኛው ጓደኛ ማለት ነው። ጓደኛ። ኦኬ፣ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል የሚለውን ነገር ስናይ ኤምኦ እንደምን ይነበባል? እንደ ሞ ይነበባል። እንደ ሞ። ኦኬ፣ ዲኢ ደግሞ እንደ ደ እናነበዋለን። እንደ ደ። ኦኬ፣ አርን አርን እንደ እር እናነበዋለን። እር። እሺ ኤን ደግሞ እንደን አሁን ኤምኦ እንደ ሞ ከተነበበ እንደገን ዲኢን ደግሞ ዲኢ እንደ ደ አር አር እንደ ር ኤን ደግሞ እንደን ኦኬ ሶ በአንድ ላይ አራቶችን ፊደሎች አገጣጥመን ስናነባቸው ምን ይሆናል ሞ ደ ርን ሞደርን ሞደርን ነው። በቀላሉ ማንበብ እችላለሁ ማለት ነው። እሺ ወደዚህኛው ስንሄድ፣ እህኛው ደግሞ ምን ይለናል? ቢ እና ኤ ወይም ደግሞ ቢኤ በአንድ ላይ እንደምን ይነበባል? እንደ ባ እናነባዋለን። እንደ ባ ኦኬ። እንደ ባ። ሲና ኬ በአንድ ላይ እንደ ክ ነው የሚነበበው። ለምን ታስታውሱ ከሆነ ድምጻቸውን ስናይ ኬም እንደ ክ ነው የምትነበብ ብለናል። ሲም እንደ ክ ነው የምትነበብ ብለናል። ሰው ሁለቶችም እንደ ክ ከሆነ የሚነበቡ የግድ እንደ አንድ ድምፅ፣ ክ ብለን ነው አንበናቸው ምናልፍ ማለት ነው። ኦኬ በአንድ ላይ ስናነበብ ምን ይሆናል? ባ ክ፣ ባክ፣ ባክ ተብሎ ይነበባል። በአማርኛው ምንድን ነው? በስተጀርባ ማለት ነው። በስተጀርባ። መልካም፣ ወደዚኛው እንሄድ ወደዚህኛው ስንሄድ ደግሞ የመጀመሪያዋ ኤም ነች። ከዛ ኦኦ ኤን ይለናል። ኦኬ አሁን ከዚህ ጋር ኤም ኦን እንደምናነባዋለን እንደ ሙ አነበብ ነው፣ እንደሙ። ነገር ግን ከዚህ ላይም ሌላ ምን አለ? ኦ አለ። በተመሳሳይ ሶ እንደነገርኳቸው አሁን ከዚህ ላይም ሁለት ቫውል ወይም ደግሞ አናባቢ አለ። ምን እናደርግ? ይችንን ቫውል ምን እናድርጋት? እንለፋት። ሶ ወደ ኤን እንሄዳለን ማለት ነው። ኤን ደግሞ እንደምን ትነበባለች? እንደ ን ትነበባለች፣ እንደ ን ኦኬ። ሶ በአንድ ላይ ስናነበው ሙ ን ሙን፣ ሙን ብያነባዋለሁ። አሁን አንዷ ኦ ምን አላለችም፣ አልተነበበችም ማለት ነው። በአማርኛው ሙን ማለት ምን ማለት ነው? ጨረቃ ማለት ነው። ጨረቃ ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ የመጀመሪያዋ ሌተር ማነች? ጄ ነች። ሁለተኛዋ ኤ ነች። ኦኬ ጄ ተነባቢ ስትሆን ኤ ደግሞ አናባቢ ነች። ሶ ጄ ኤ በአንድ ላይ እንደ ጃ ይነበባል። እንደ ጃ ኦኬ። ከዛ ደግሞ ማነች? ፒ ነች። ሁለተኛዋ ኤ ነች። ኦኬ ፔን እና ኤን ባንድ ላይ እንደምን ይነበባል? ወይም ደግሞ ፒኤ ባንድ ላይ እንደ ፓ ይነበባል። የመጨረሻዋ ኤን ደግሞ እንደምናንባት እንደ ን ኦኬ። አሁን ጄኤ እንደ ጃ ከተነበበ ፒኤ ደግሞ እንደ ፓ፣ ኤን እንደ ን ከተነበበ ሶስቶችም ፊደሎች ባንድ ላይ ማንበብ ነው የሚሆነው፣ በቀላሉ ማለት ነው። እስኪናንብበው ጃ፣ ፓ፣ ን ጃፓን። ጃፓን በአማርኛው ሀገር ማለት ነው። ጃፓን ከዓለም ሀገሮች ውስጥ አንዷ ነች። አገር ማለት ነው። መልካም ወደዚኛው እንሄድ። ወደዚኛው ስነድ ደግሞ ምን ይለናል? ሲኤ እንደምን ይነበባል? እንደ ካ ሳይሆን እንደ ኮ እናነባዋለን። እንደ ኮ እንደ ኮ ኦኬ። ኤስሲኢ ደግሞ እንደ ሰ ሳይሆን የሚነበበው እንደ ዝ ነው የሚነበበው እንደዚህ ኦኬ። የመጨረሻው ኤስ ምን አትልም፣ አትነበብም፣ አትነበብም። ሰው በአንድ ላይ እስኪ እናነበው። ኮ ዝ፣ ኮዝ፣ ኮዝ። አያችሁ፣ ኤስም ምን አላልኋትም፣ አላነበብኋትም ማለት ነው። ኦኬ፣ ኮዝ ማለት በአማርኛው ምንድን ነው ስንል መንስኤ ማለት ነው፣ ለአንድ ነገር መንስኤ የሚሆን ወይም ደግሞ ምክንያት የሚሆን እንደማለት ነው። እሺ ወደዚኛው ስንሄድ ይህኛው ደግሞ ምን ይለናል ስንል አሁን ከዚህ ጋር ዲኤ እንደምን ይነበባል? እንደ ዳ ይነበባል፣ እንደ ዳ አር እንደ ር፣ ኬ ደግሞ ኬ እንደ ክ። በአንድ ላይ ሲነበብ ዳ ር ክ ዳርክ ዳርክ ብዬ በቀላሉ ማንበብ እችላለሁ። ዳርክ ማለት በጨለማው ማለት ይቅርታ፣ በአማርኛው ጨለማ ማለት ነው። ጨለማ። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤስኦ እንደ ሰው ይነበባል። ከዚህ ጋር ኤም ምናትልም አትነበብም፣ እናልፋታለን። ምክንያቱም ምንድን ነው ያው እንደነገሯችሁ ነው። ምንም ልዩነት የለውም። ሁለት ቫውሎች ናቸው የመጡ። ኦም ቫውል ነች ኤም ቫውል ነች። ወይም ደግሞ ሁለቱም አነባቢ ናቸው በተከታታይ የመጡ ሰው። ኤን እናልፍና ወደ ፒ እንሄዳለን። ፒ እንደምትነበባለች እንደ ፕ። በአንድ ላይ ሲነበብ ሶ ፕ፣ ሶፕ፣ ሶፕ በአማርኛው ሳሙና ማለት ነው። ሳሙና። ኦኬ ወደ መጨረሻው ስንሄድ ይሄኛውስ ምን ይለናል? ምን ይላል? ሂ ኤስ ኤ እንደምን ይነበባል? እንደ ሳ ሳይሆን እንደ ሴ ይነበባል። እንደ ሴ። ኤፍ ደግሞ ኤፍ እንደ ፍ ይነበባል። ኢ ምን አትልም፣ አትነበብም፣ አትነበብም። ሶ በአንድ ላይ ሲነበብ ሴ ፍ ሴፍ፣ ሴፍ በአማርኛው ጥሩ ነገር፣ ቆንጆ እንደማለት ነው። አሁን እዚህ ጋር ለምንድን ነው ሳ ብለን ያላነበብነው ነው ስንል እንደነገርኳችሁ በባለፈው ትምህርታችን ወይም ቪዲዮአችን፣ እንደ ሳ የሚነበብበት አለ፣ እንደ ሴ የሚነበብበት አለ። ይህን ለውጥ ያመጡት ምኖች ናቸው? አምስቱ ቫውሎች ወይም ደግሞ አናባቢዎች ናቸው። እነዚህ አምስቱ ቫውሎች ወይም አናባቢዎች ከሀያ አንዱ ኮንሶናንት ወይም ተነባቢ ጋር ሲመጡ የሚፈጥሩት የድምፅ ለውጥ ነው ማለት ነው። የድምፅ ለውጥ ሰው በሁለቱም መያዝ አለብን ስላቸው የነበረም ለዚህ ነው ማለት ነው። ኦኬ እንግዲህ የዛሬው ትምህርታችን ይህንን ይመስላል። እንግዲህ ይህን እንደ መግቢያ ይዛችሁ እናንተ ደግሞ አስፍታችሁ ማንበብ ቪዲዮውን ሲገባችሁ በደንብ ፕራክቲስ ማድረግ ልምምድ ማድረግ እንደዚህ በማድረግ መማር ትችላላችሁ። እንዲሁም ደግሞ ቪዲዮውን ትምህርቱን አይታችሁ ላስቸገራችሁ በውስጥ መስመር ደውሉልን፣ ቀለል ላደርገን በአጭር ሰዓት ውስጥ እንድትጽፉ እንድታነቡ እናደርጋቸዋለን። እንግዲህ ዛሬ ትምህርታችንን ይመስል ነበር። ስለተከታተላችሁ ይን ከልብ አመሰግናለሁ። በሌላ ቪዲዮ ወይም ትምህርት እስከምንገናኝ መልካም ጊዜ የተመኘውላችሁ ሳና ጊዜ።